ሙፍቲን ካፊር አለ። አዎ ካፊር ነው የምላቸው። ወላሂ አፊም ሞልቼ ደፍሬ የምናገረው ንግግር አጅር አገኝበታለሁ ብዬ የምናገረው ንግግር ነው። ጣዖት ነው፣ እጥብ ያለ ጣዖት፣ ወዶ የተመለከ ሱጁድ ሲያደርጉለት ወዶ የተመለከ ሲጠራ የነበረ ወደ ሽርክ፣ ሽርክን የሚከለክሉትን ሰዎች ዋሃብዮች ናቸው ብሎ ስም ያጠፋ፣ መውሊድ የጠላን የጀሀነም ያደረገ አረህማኑ አልሽ እስተዋን ያዛባ። ይሄ እኮ ራሱ አንድ ትልቅ ኩፍር እኮ ነው።

እርዳቸውን አንበላም ረሒማሁላህ አይባልም። ነብዩ ነቢዩ ለእናታቸው እንኳ ተከልክለዋል። አንተ ያንም ሙዕጅዛ ያየች እናት ነቢዩ የተኙበት ማኅፀንን የተሸከመች እናት ነቢዩን የተሸከመች የነበረች እናት እስትግፋር አልተደረገላትም። አላህን አስፈቀድኩት አሉ ነቢዩ ዓለይሂ ሰላቱ ወሰላም፣ እስተእዘንቱ ረቢ አስፈቀድኩ

አንተ እኮ ከተማ መተ ከተማም የደረሰው የደረሰው ሙፍቲ ቀዳማዊ ሙፍቲ ገና ነው ከተባለ፣ ጦሃ ገና ነው ከተባለ፣ ዑመር ዑመር ኮንበልቻ ገና ነው ከተባለ፣ አብደላህ አል ገና ነው ከተባለ ማንን ነው ሁጃ አቆማችሁ የምታከፍሩት? እንዴት ነው የምታከፍሩ? መቼ ነው የምታከፍሩ? በምንድን ነው የምታከፍሩ? እረላላህ ብላችሁ አለማክፈራችሁ ወዲያ ከተተ ምን የኢብራሂምን

ወሚማትዕጉድነ ሚን ዱኒላህ ከጣዖቶቻቸው ከቀብሩና ከዑመር ገነቴ ነው መጥራት ያለበ ከሚመለከው ከዶሪህ እና ከአምላኪዎቹ ከነ ዑመር ገነቴ በስልጣን አይደለም መጣላት ያለበ። አንተ በሥልጣን ነው የምትሻኮተው። አንተ ይሄ ነው ሰውየው አካሄዱ ትክክል አይደለም የምትለው ስልጣን ጋ ስትጨቃጨቅ ነው። በቃ አለቀ። ይህ እኮ ነው ታዲያ። እነዚህን ሙስሊም የምትሉ እኔ በምን እንደምታከፍሩ እኔኮ ወርጅ እኮ ነው። ሁለተኛ ደረጃ ወርጅ እኮ ነው። ምን እማናገራችሁ ምን እቃመተል መተል ሁጃ እስኪ ሁጃ የቆምበትን እንኳ አክፍሩ በሚለው ራሱ በራሱ ኡመር ገነቴ ሁጃ አልቆመበትም ካላችሁ ቀዳማዊ ሙፍቲ ተቀዳሚው ሙፍቲ ሁጃ ካልቆምበት ማን ነው ሁጃ የሚቆምበት? እማን ላይ ነው ልታቆሙ ትችሉት? ለዚህ እኮ ነው የእናንተ አስተምህሮ ከዚህ በኋላ እንኳ ካፊር እንበለው ለማለት ታሪክ ሶላትን እያከፈራችሁ ከቀዳማዊ ሙፍቲ ከሱ በታ ጃሂል የሆነውን ሶላታይ ስግድም ብላችሁ እያከፈራችሁ ይህን ሁሉ የሽርክ ማዓት ያስተማረ የጠራ ስጁድ የሚደረግለት ወዱ የተመለከ ለራሱ ተናዞ የዶር ቦታ አዘጋጅቶ የሄደ ይህንን ጥጥት ያለ ጳጳስ ያላከፈራችሁ እናንተ ማን ነው የምታከፍሩት? አሁን እናንተ አዛኝ ወይ ርህሩህ ወይ አርቆ አሳቢ ወይ ሰፋ አድርጎ ቦርቀቅ ያላካሄድ ጠበብተኛ ያልሆናችሁ ሰዎችን በትክክል ሚዛኑን ጠብቃችሁ የምትሄዱ ለትልልቅ ትልልቅን የምታከብሩ ለትንንሽ የምታዝኑ በጣም ጥበበኛ ትሑት አዋቂ በቃ ፖለቲካው የገባችሁ ይሄን አርጋችሁ ነው ለማህበረሰብ የምትሰጡት። ግን እንዴት እንዲያሾቃችሁ ታያችሁ። አህባሽ ብቻ አይደለም የወጣው የእናንተም አጃቢ ከነ አጃቢያችሁ ነው ወጣችሁ። ይሄን ነው ሰጥታችሁት ሄዳችሁት። ይሄን ኡማን ወላሂ ገደላችሁት፣ ገደላችሁት አጭሩ

እና ይመርኮን መልቻ እነ አቡበክር እነ ዶክተር አቡበክር እነዚህ እነዚህ ጋር የሚጋጩልህ ሌላ ምንም አይደለም ወይ የመስጂድ ሽኩቻ ነው ወይ የኢማምነት ጥላቻ እንትን ነው ጥላትነት ነው ወይ ወንበር ነው ለሽርክ ለአላህ ብሎ የሚቆጣ ሰው ሰውየው እስካልቶበተ ድረስ አልሙሽሪክ ሙሽሪክ ኧረ ላላህ ብላችሁ ወጣት ኧረ ንቃ እባክህ ኧረ ተው አላህን ፍራ ኧረ አትዝረክርክ ሁል ጊዜ ጅራት አትሆን ሁል ጊዜ አንብብ

የፈለገውን ያክል አስጠሉኝ፣ በደንብ አስጠሉኝ። አልሐምዱሊላህ ደስ ደስ ይለኛለ። ይሄንን ለአላህ ጥላት እንዲህ ለጳጳሱ እኛ ኮ መርገነት የሚሆን ይመርግ ኮንበልሻሚ ሁን ዶክተር አቡበክር የምትሉትም አካል ይሁን፣ እዩ ጩፋ ማለት ነው። እኛጋር እዩ ጩፋዎች ናቸው። እኛጋ ልንገርህ፣ ጴንጢ የጴንጢ ፓስተሮች አሉ አይደል? ከእነሱ በላይ አክፈር ናቸው። ለምን እነዚህ ሁጃ አቁሙባቸዋል? እነዛ ግን ትንሽ ደርሷቸዋል። አልደረሳቸውም። አንጻራዊ የራሱ ስናይ ማለት ነው። አለበለዚያ ዓለማችን ሁጅ አቁሞባታል ነው እምንለው። ነገር ግን ተመልከቱ፣ ይሄ ሙርተዲ ነው። እነዛ አህለል ኪታብ የሚሆኑ ናቸው። እርዳቸው እንኳ ተመሳሳይ አይደለም። ይሄን ነው የምነግር። የአህለል ኪታብ ተፈቅዶ እነዚህ ግን ሙርተዶች ናቸው። ሙርተድ ወይንም ደግሞ ወሰንዮች ናቸው። እነዚህ ይሄንን ይህን ይሄንን እን አስረዳለ። ንገርልኝ፣ የሚጠላይጥ ላይ ሙፍቲን ካፊራል አዎ ካፊር ነው የምላቸው። ወላሂ አፊም ወለቼ ደፍሬ የምናገረው ንግግር አጅር ያገኝበታለሁ ብዬ የምናገረው ንግግር ነው። ጣዖት ነው፣ እጥብ ያለ ጣዖት ወዶ የተመለከ ሱጁድ ሲያደርጉለት ወዶ የተመለከ ሲጠራ የነበረ ወደ ሽርክ፣ ሽርክን የሚከለክሉትን ሰዎች ዋሀብዮች ናቸው ብሎ ስም ያጠፋ መውሊድ የጠላን የጃሃንም ያደረገ አረህማኑ አርሽ ስተዋን ያዛባ ይሄ እኮ ራሱ አንድ ትልቅ ኩፍር እኮ ነው።

እርዳቸውን አንበላ ረሒመሁላህ አይባል። ነቢዩ ለእናታቸው እንኳ ተከልክለዋል። አንተ ያንም ሙዕጅዛ ያየች እናት ነቢዩ የተኙበት ማህፀንን የተሸከመች እናት ነቢዩን የተሸከመች የነበረች እናት እስትግፋር አልተደረገላት። አላህን አስፈቀድኩት አሉ ነቢዩ ዓለይሂ ሰላቱ ወሰላም። ስተእዘንቱ ረቢ አስፈቀድኩ

እምነትና ፖለቲካ ሲቀየጡ እንግዲህ እንደዚህ ናቸው። ደምና ወተት አንድ ላይ ስቀላቀለው ሀከዳ ምንም አትለው ሚያስጠላ ሚያስቀይም ማይጠቀሙት በጣም አስጠሊታ ነገር ከለር ነው የምታየው። ደምና ወተት ሲቀላቀል ፖለቲካንና ሱናውን ተውሂዱን እስላምን አንድ ላይ ቀየጡት። የደምና የወተት ቅይጥ ሰጠው፣ አስረከቡ። ይህንነው አንተ ይህን የምዞረው

ጥፋት አይደለህ አንተ አሁን? ወሃብያ ስትባል አሁን አንተ ወሃብያ የሚባል ስያሜ ይሰጣል። ሀሜት አይደለ አንተ? ይሄ እርክስ እርክስ ብለህ ሽርክን ብቻ የምትቀጠቀጥ ነገር ያለው ከዚህ በፊት አንድ ምሳሌ ምን፣ ኡመር ኮምበልሻን ሙሽሪክ የማትለው ከሆነ ኡመር ኮምበልሻ የሚሰራውን ሽርክ ዝም ብለ መቀጠቀጥ ከሆነ የኡመር ኮምበልሻን ኮት አውልቀ አጥር ላይ ሰቅለ መቀጥቀጥም፣ ኡመር ኮምበልሻ ምንም አይሆን። ኮቱን በቀጠቀጠው ምን ሽርኩን ነው እየቀጠቀጥ ያለው፣ ሰውየውን አልነካው

ቤት ውስጥ መቅበር፣ ቤተ ቀብር ላይ መስራት፣ መስጊድ መስራት፣ ያ ሰውየውን ሕኩም አትናገርም፣ ስለ ሰውየ ሁኔታ አትናገርም። ይህን ይህን ምን ተነግረናል? ስንቶ ያውቀዋል? ምን ይህን ነገር ካልነገርክ ምን ፋይዳ አለው? እንደነዚህ እንደነዚህ አይነቱን እየተባበርክ፣ እየሸኘህ ወይ የሚሸኙ ሰዎች ጋር አብረህ እየተጎማለልክ አንዳንዱ አወገዘ ተብሎ ካወገዘ ማንን ማለት ነው? ይሄ ፋፍራም ቃልቻ እኮ ነው። ይመጣል፣ ፂማም ፂማም ማለት ነው። ሸውምር ግነቴ እንዲዚህ፣ እንደዚህ እሳቸው ድህና ሰው ነበሩ። ምነ ሰ ሙሽሪክ ናቸው፣ ወላሂ ሙሽሪክ ነው። እንደው ምንም አይነት ጥርጣሬ የለለ። ቀዳማዊ ሙፍቲ የሽር መቶ አይነት ሽርክ እየሰራ ካሰለምከው ማንነው የምታከፍረው? አንተ የፖለቲካ ንግግር አትናገር እያልኩ ነው። አላህ ንፍራ አላህንፍራ እንተ ቃልቸው ራሱ አላንፍራ ንፍራ ላ ንፍራ ላህንፍራ ኡመር ገነቴ ከእሱ በላይ አደለም። ኡመር ኮምበልሻ ከኡምር ገነቴ በላይ አይደለም። ጸባጫሪነቱ ካልሆነ በስተቀር እን ለዚህ ነው ፊ ባዕድ ልአምር ልንገረ፣ አህባሽ ኩፋሮች ናቸው፣ ሙሽሪኮች ናቸው እናቃለን። ጥርዳሉ ናቸው እናቃለን። ግን ጀግኖች ናቸው በያዙት ነገር ላይ። እኛን አሁን ካፊር ናችሁ ነው የሚሉት። ሙጀሲማ ናቸው፣ ካፊር ናቸው፣ ኩፍር ብለው ካሉ ኩፍር ላይ ሽርክ ላይ የወደቀን ካፊር ማነታቸው ትክክል ናቸው። ይሄ ግን እኛ የምንከራከራቸው ለምን ካፊር ትሉናላችሁ አይደለም ኩፍረቱ ግን ክፍረት ነው ወይ ነው የእኛ ጥያቄ። ግን ኩፍር ነው ካሉና ካመኑበት ማክፈራቸው ትክክል ነው። መጀመሪያ ግን ኩፍር አይደለም እኛ ውድቅንበት ነው የምንላቸው። እናንተ እኮ ሽርክ ነው ትሏቸው አላችሁ። የሽርክ አይነት ታነባላችሁ ላላት ለመናት ለሁበል የወረደን አንቀጽ ታነቡባቸዋ አላችሁ ግ ነገር ግን ላትና መናትን ያመለኩትን ሰዎች ሁክም ግን አሰጧቸውም። ይሄኮ ጫወታኮ ነው። አኮኩሉ እኮ ነው የሌለ እኮ ነው። ይሄ ማስፈራሪያ ማስፈራሪያ ዝንብሮ አየር ላይ እያለ ማስፈራሪያ፣ ወይንም ደግሞ ዝንጀሮ ለመጠበቂያ ገጠር ላይ እያለሁ እማቀው ዝንጀሮ መጠበቂያ ካፖርት ታለብሰዋለህ። ይሄ ሆነውን እንጭር ሰው ይመስላታል። ጦጣ አየት አየት እያደረገች ኬፕ ታደርግበታለህ ከፈለክ። እንዚያን ማስፈራሪያ ነው። ማስፈራርቾ ይሉታል። የእናንተ አቂዳ ማስፈራርቾ ነው። ሽርክ የሚሰራን ሙሽርክ ነው፣ ማስፈራርቾ ነው። መሬት ላይ አታወርዱትም። የአፍሪካ ህገ መንግስት ነው መላችሁም ለዚህ ነው። የአፍሪካ ህግ መሬት ላይ አይወርድም። ጽሁፉ አየር ላይ ሌላ ነው የሚናገረው መንግስት ፓርላማ ላይ የሚያወራው ሌላ ነው፣ መሬት ላይ የሚሰራው ሌላ ነው። አምባገነኖች እንደዚህ ነበር ሲያደርጉ የነበረው ያየነ የተመለከት ነው። የእናንተ ሸሪዓ አያያዛችሁ ሐከዳ ሐከዳ ይሄ ነው። አበላሻችሁት፣ ብዙዎች ላይ አበላሻችሁት። ታው ታው ታው ታው ብያለሁ። በሃዳል ቀድሪያ ከተፊ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ